ሰላም፣ እንዴት ናችሁ? ውዴ ቻናል ቤተሰቦች ለዛሬ ጀላችሁ የመጣሁት የአማርኛ ፊደላት ሸ፣ ቀ፣ በ፣ ቨ እና ተ በእነዚህ በተለያዩ ፊደላቶች አምጥቼላችኋለሁ ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁ እንድትቆዩ በትትና ጋብዛለሁ። ለቻናሌ አዲስ የሆናችሁ ቤተሰቦች ቻናሉን ሳብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ በሌላ ሰዓት የሚለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ ማለት ነው ደግሞ በሌላ መልኩ ኦንላይን መማር የምትፈልጉ ተማሪዎች ካላችሁ እዚህ ጋር በለጠፍኩት ስልክ ቁጥር እየደወላችሁ በቴሌግራም፣ ኢሞ፣ ዋትሳፕ ማዋራት ትችላላችሁ። በቀን አንዳንድ ሰዓት በሳምንት አምስት ቀን በተመቻችሁ ሰዓት፣ ጠዋት፣ ማታ፣ ከሰዓት በፈለጋችሁት መማር ትችላላችሁ ማለት ነው። ስለዚህ ስልክ ቁጥሩ 251918320042 በሚለው ስልክ ቁጥር እየደወላችሁ መማር ትችላላችሁ ማለት ነው። ይህን ስልክ ቁጥር ይዛችሁ ቴሌግራም ዋትሳፕ ሀይ ካላችሁኝ እኔ አዋራችኋለሁ ትምህርታችሁን ትጀምራላችሁ ማለት ነው። አሁን ቀጥታ ወደ ቪዲዮ ነው የሚሄደው። የመጀመሪያ የመጀመሪያ የመጀመሪያ ፊደሎች ናቸው። እዚጋ የሚታየው የሸ የመጀመሪያው ፊደል ነው። የቀ የመጀመሪያው፣ የበ መጀመሪያው። ስለዚህ እያንዳንዱ ፊደላቶችን በደንብ አድርጌ ያነብላችኋለሁ እናንተ እስከ መጨረሻው ድረስ የትም ሳትሄዱ እኔ ጋር ትከታተሉ እና ከዚህ የተለየ ደግሞ እናንተ ሌላ ፊደል ካላችሁ መጻፍ ትችላላችሁ። በሸ ሌላ መመስረት ያለባችሁ ቃላት ካለ ቃላት ምስረታ ስለሆነ መመስረት ትችላላችሁ። አሁን ቀጥታ ወደ ቪዲዮ ሊድ እና አንድ ባንድ አነብላችኋለሁ። የመጀመሪያው ማን ነው? ሸ ሸ በሚለው ሸለመ፣ ሸሸለመ፣ ሸቀለ፣ ሸቀለ የመጀመሪያ እንደነገርኳቸው የመጀመሪያ ፊደል ነው ሸ እራሷን ነው ምንጽፋት ማለት ነው። ሶስተኛ ሸፈነ ሸሸፈነ ሸሸበላ ሸሸበላ ሸሸማኔ ሸሸማኔ ብለን መመስረት እንችላለን። አንድ በአንድ ስናያት የሸ የመጀመሪያዋ ፊደል ይቻት ሸ ሸለመ ሸሸለመ ሸ ሸቀለ ሸሸቀለ ሸፈነ ሸፈነ ሸበላ ሸሸበላ ሸሸማኔ ሸሸማኔ ብለን መመስረት እንችላለን ማለት ነው። አሁን ቀጥታ ወደ ሁለተኛዋ ፊደል ስንሄድ ደግሞ ማነች ሁለተኛዋ ፊደል? ቀ ነች። ቀ በሚለው ስንሄድ ቀመሰ ቀቀመሰ ቀጠረ ቀቀጠረ ቀቀበሌ ቀቀበሌ ቀበሮ ቀቀበሮ ቀጠና ቀቀጠና ይላል ማለት ነው። አንድ በአንድ ስናየው የቀቤት ድጋሚ ቀመሰ ቀቀመሰ ቀጠረ ቀቀጠረ ቀበሌ ቀቀበሌ ቀበሮ ቀቀበሮ ቀጠና ቀቀጠና ይላል ማለት ነው። ሶስተኛዋ ፊደል ማነች? በ አብዛኞቻቸው የመጀመሪያ ፊደሎቹን ለይታቸው አውቃቸዋል። ማንበብ ትችላላቸው። እኔ ጋር መማር የምትችሉት ደግሞ የምትማሩት ተማሪዎች እንኳን አይደለም። ይህን ቀላሉን በደንብ ማንበብ መጻፍ እየቻላችሁ ስለሆነ እንትን ያላላችሁት ግን የመጀመሪያ ፊደሏ እንዴት ነች፣ ኖርማል ፊደል መሆኗን እንድትለዩት ነው። መጀመሪያ በ ነው። ሄኘው በሰለ በበሰለ በቀለ በበቀለ በላ በበላ በገና በበገና በጀት በበጀት ይላል ማለት ነው። አንድ በአንድ ስናየው ይህን በሰለ በበሰለ በቀለ በበቀለ በላ በበላ በ በገና በበገና በጀት በበጀት። ሶስተኛ ጋር ስንመጣ ቨ ይባላል። የቨ ቤት ነው። ቨ ቨ ከሆነ እንደ ሌሎች ፊደላቶች አሁን እንዳየናቸው እንደ ሸ፣ ቀ፣ በ ምንድን ነው? ቀጥታ እናገኘው አሁን ቨ በሚለው አንደኛ አንደኛ ፊደል ብዙ ቃላት የምንመሰረትበት የምናነበው የምንጽፍበት ቃላት ስላልሆነ በሁለተኛውም በሶስተኛውም በአራተኛውም ነው ያመጣውላችሁ ማለት ነው። እናንተ በምነግራችሁ መሰረት እስከ መጨረሻው ድረስ ፊደላቶቹን እንድትለዩ ማለት ነው። ስለዚህ በስንል ስንል ቪ፣ ቪላ፣ ቪላ፣ ቫይረስ፣ ቫይረስ፣ ቪዲዮ፣ ቪቪዲዮ፣ ቪዛ ቪቪዛ ቬ ሎ ቬ ቬሎ ይሆናል ማለት ነው። ቬ በሚለው ቪ ቪላ፣ ቫ ቫይረስ፣ ቫይረስ ቪ ዲዮ ቪ ቪዲዮ ቪ ዛ ቪ ቪዛ ቬ ቬሎ ቬሎ። እሺ አሁን ወደ መጨረሻው ፊደል ልሄድ ነው። ተ የመጨረሻው ፊደል ማን ነች? ተ ተ ለሚለው ተ ተመነ ተተመነ ተከለ ተተከለ ተልባ ተተልባ ተቸ ተቸ ተክል ተተክል እንላለን ማለት ነው። ይሄን ድጋሚ ስናየው ተ በሚለው ተመነ ተተመነ ተከለ ተተከለ ተልባ ተልባ ተቸ ተቸ ተክል ተተክል ተተክል። ስለዚህ እያንዳንዱን ቀስ እያደረኩ አንድ ባንድ አየሁት ማለት ነው። በድጋሚ ፈጠን አድርጌ አነብላችኋለሁ እናንተ ግን የሚከብዳችሁ ፊደል ካለ ኮመንት ላይ ጽፉልኝ። አላችሁ በጣም ቀላል ቀላል ናቸው። ለምሳሌ ች የሸቤት አንደኛዋ ነች ሁለተኛዋ ስትሆን ምንድን ነው? እዚች ጋር ጎኗ ጋር ምን ትኖራታለች ማለት ነው። አንዴ ጽፌ በራሴ በእስክሪቶ ላሳያችሁ። ሹ አሁን የሸቤት እታች ላይ ልጻፍላችሁ በድንባር እጄ ሹ ስጽፍ እዚች ጋው ለምሳሌ ሹ ብትሆንቺ እዚች ጋ ምን አለችባት ጎኗ ጋ ቅጥላት አለችባት። ሹ ከሆነች ነው ሹ ከሆነች ሺ ከሆነች ደግሞ ምን ትሆናለች? እግሯ ጋ እዚች ጋ እግሯ አግዳሚ ይኖርባታል ማለት ነው። ሻ ከሆነች ደግሞ ይችኛ ረዘም ምትልና ልክ እንደዚህ ማለት ነው። ይቺ የሸቤ ከሆነች ይቻ አጨር ትላለች ይህኛው ረዘም ይላል ማለት ነው። ልክ በዚህ መሰረት እናንተ ቅርጻቸውን መለየት ትችላላችሁ ማለት ነው። አጭር፣ ረዥም፣ አጭር፣ ረጅም እያደረጋችሁ አንደኛ፣ ሁለተኛ ከሶስተኛ ፊደላ ቅርጻቸውን በደንብ መለየት ነው። ስለዚህ ይሄኛው አንደኛ አንደኛ ፊደል ስለሆነ ሸ በሚለው ሸለመ፣ ሸቀለ፣ ሸፈነ፣ ሸበላ፣ ሸማኔ። ቀ በሚለው አሁንም አንደኛ አንደኛ ፊደል ነው። ቀመሰ፣ ቀጠረ፣ ቀበሌ፣ ቀጠሮ፣ ቀጠና። በ በሚለው በሰለ፣ በቀለ፣ በላ፣ በገና፣ በጀት፣ በጀት ሶስተኛ፣ አራተኛ ቪ የበ ቤት ነው። የበ ቤት እንደነገርኳቸው አንደኛ አንደኛ ፊደል መመስረት ስለማልቻልኩ ምን አደረግኩ ማለት ነው። በሶስተኛም በአራተኛም በአምስተኛም ፊደል ነው እንትን ያልኩት። በሶስተኛዋ ፊደል ምን አደረኩኝ? ቪ ቪላ፣ ቪላ። በአራተኛው ፊደል ቫ በሚለው ቫይረስ። በሶስተኛ ፊደል አሁንም ቪ ቪዲዮ። በሶስተኛ ፊደል አሁንም ቪ ቪዛ፣ ቪዛ። የመጨረሻ ቬ በሚለው በአምስተኛው ፊደል ቬሎ ብዬ መሰረትኩኝ ማለት ነው። የመጨረሻው የተቤት ነው። አንደኛው ፊደል ተ፣ ተመነ፣ ተተከለ ተተልባ ተተቸ ተተክል ብዬ አንደኛ አንደኛ መሰረትኩ ማለት ነው። ለዛሬው በዚህ መልኩ አዘጋጅቼላቸዋለሁ። ቀጣይ ግን ሶስተኛ ክፍል ምንድነው ሁለተኛ ሁለተኛ ክፍሎቹ እንትሞቹ ፊደላቶቹ እናያለን። ለዛሬው ይበቃኛል፣ አመሰግናለሁ። በሌላ ሰዓት ሌላ ቪዲዮ እመጣለሁ ማለት ነው። ቻው፣ መልካም ጊዜ፣ መልካም ቀን።